ስና ውጤቶች አተች እንደት ናችሁ? ስና ማርቸ ማይችሆለምትነ ኢትዮጵያ ሰብስክራይብ የማታደርጉኝ ምን አለበት? ሰብስክራይብ የማታደርጉኝ ድ ቪዲዮች ለምታዩ ልጆች እና ሰብስክራይብ ላደረጋችሁ የአርባ አምስት ሰዎች እግዚአብሔር ያክብርልኝ ማርያምን ቀሌለኝ ያክብርልኝ እና ጣማ አመሰግናችሁ። ይሄ ምን አለበት? ሰብስክራይብ እንዳደረጉ ሼር ብታደርጉልኝ ላይክ ኮሜንት ብታደርጉልኝ፣ ምን አለበት? አብረን እንደግ እንማማር። ሙያ ለእራስ ነው ይጠቅማል። እና ዛሬ እዚህ ጋራ ነጭ ሩዝ በሻይርዬ እና ዶሮ በመጥበሻ አድርጌ ልሰራ ነው። ተከታተሉ። በጣም የሚያምርና ተወዱት አይነት ስራ ነው የምሰራላችሁ። ተወዱት አላችሁ። ተከታተሉ። አብረን ስራ ማለት ነው። እዚህ ጋር እኔ ለአንድ ሰው ነው የምሰራው። ያን ሁለት ሰው ለሁለት ሰው የምሰራው ጥሩዝ ነው። እኔ በምቆሀ ነው እንደዚህ። ዘገዝ ከሩዝ አጥፍ ደባርጌ በና በከልክ አጠፍ በኋላ እንደዚህ ዘፈዝተዋል እንጂ ማለት ነው። የተወሰነ ደቂያ እዚህ ጋር ዶሮ በስላ ከጨርሰው የቀጣው ወደ ብዙ ነው የሚገባው ማለት ነው። ብዙ አላቆየሁም። ግን ጊዜ ካለኝ በርከት ያለ ነገር የምሰራ ከሆነ አንድ ሰዓት ያክል ዘፍዝፌ አጥቤ ያስቀምጣለሁ። እና አሰራራችን ማለት ነው። እዚህ ጋር ሽንኩርት፣ አንድ ራስ ሽንኩርት እና አንድ ካሮት አለ፣ ድንች ይሄ እንደምታዩት ነው። እንደሚፈልጉ መጣል፣ እንደሚሰሩት መጨመር ማድረግ ትችላላችሁ ማለት ነው። ከዛ እዚህ ጋር

እና ጓደኞቼ ይሄ ቃሪያ አለኝ ፍልፍል ባሪድ ማለት ነው። እና ቲማቲም ግማሽ ይጠቀማል ይሄ ማለት ነው። እና እዚህ ጋራ ጓደኞች ነጭ ሽንኩርት አለ። እሺ ጓደኞች እዚህ ጋራ ግማሽ ሊወራለሽ እንደዚህ ቁቀረጥ ቆርጣ ርጫት አለሁ። ከዛ መጥበሻ ጋሞሉ ቅቤ ግን አንጨመርኩም ቆይ ጋር ያሳያችሁ ማለት ነው። እንደዚህ እሳቱን ቀንስ አርጌ አበስላታለሁ የተወሰነ ደቂቃ ማለት ነው። እና አከድናታለሁ የሌላ ድስት ግጥማች ማለት ነው። እንድትበስል።

ዛ ጓደኞች ዶሮዋን ተጠበስኩበት ነው ያንን ሽኩርትንና ፍልፍል የጠበስኩ ማለት አሁንም ካሮቱንና ድንቹ በዚ ጓደኞች ቅድም እዚ ጋር እየጠበስነው ፍልፍል ባህሪ ትንሽ እዚ ላይ ማለት ነው እንደዚህ የሚያክል ታጭዋለሁ ናደይች የገዛ እዚህ ጋራ ማለት ነው። ከሪ ብላክ ቢበር ምልህ ግርፍ ከም ፐብሪካ ማለት ነው እና እዚህ ጋራ የሚያቃጥል የህንድ ስፓይሲ ትንሽ የቁንጥር ሄል አርጋል ማለት ነው። ከዛ እዚህ ጋራ ደግሞ በፍሬው ቅመሞች አሉ። እነዚህ እዚሁ ጋራ ዝም ብዬ እንደዚህ ሚክስ አርጋቸው አለሁ። ከዛ እዚህ ላይ ትንሽ እንደዚህ ስናረግ እናስቀራለን ማለት ነው። ቅመም ጨርሳቸው አይደለም። እሺ

ጓደኞቼ ይሄን እንደዚህ ፈልቼ ጨርሻለሁ። እሺ ጓደኞቼ፣ አሁን እዚህ ጋራ ቅድም ያስቀረሁትን የፈጫሁት ላይ ማለት ነው እዚህ ጋር አድርጊያለሁ። ከዛ ይሄን ድንቻችን እና ካሮታችን የጠበሰው ማለት ነው እዚህ ላይ መጀመሪያ በዚህ መጥበሻ ሰርች ሆና ይበቃኝ ብዬ እናንተ ያመጥበሻ አልወደውም ይህ

ለአንድ ሰዓት የትም ምናምን ሳትልስ አድርጋችሁ በደንብ እንትን ማለት ትችላላችሁ። ማብሳች የቀረውን እንዳለ እዚህ እንጨምረዋለን። ቅድም የሚወሳም ነው ማለት ነው። እዚህ ዝብ ደምተላችሁ ትችላላችሁ። ምክንያቱ እንደዚህ ከላይ አደርጉበት ካላችሁ የምትፈልጉ ነው የሚመቻችሁ ከሆነ ማለት ነው። ለዛ አደርጉበት ግዴታ አይደለም ካላችሁ ነው። ከሌላችሁ ሌላችሁ ነው፣ ግዴታ አይደለም።

ጓደኞች ሻይርዬ እንደዚህ አምሳለሁ ማለት ነው። ከዛም ጫ፣ በነገራችን ይሆን ዶሮዋን በመጥበሻ ጠባብሳችሁ ምናምን ቅድም እንደእኔ እንዳረግኩ ጨማምራችሁ ከጨረሳችሁ በኋላ ማለት ነው ማስገባት ትችላለችው በፓትራ ማለት ነው። ፍሮስ በሚገባ አውቃ ማለት ነው። ከዛ እዚህ ጋር ሩዙ ይጨመራል ለመጨመር ትችላላችሁ። እኔ ስለ ሌለ ወይም ደግሞ ሩዝ አሜሪካ ይባላል ለመሰለ እሱን መጨመር ትችላላችሁ። እንደ ሩዝ ኢጅፕቲያን አይነት ነው፣ ግን ትንሽ ይለያል ማለት ነው። ሩዝ ከበሰለ በኋላ ይህኛውም ቀስ ብዬ ነው የማበስለው። ከበሰለ ላይ በኋላ ለግበት አቀርበዋለ ማለት ነው። ተከታተሉ ከዛ ቀድም ይሄ የከተፍኩት ያለ መጨረሻ ላይ ይሄ ማለት ነው። ከላይ እንደዚህ ማለት ነው ነበረ እና መጥፈሻው ሲል በየቦታው ስለሚፍለጣጠር በጣም የሚያስጠላ እዚህ ጋር ሲወድቅ ልታጸዱ የተወሰነ ጸዳሁት እንደዚህ እስከምሰራ ድረስ ማለ ከሰርቼ ተጨረስኩ በኋላ የዚህ የራሱ ማጽዳ አለ። በራሱ ማጽዳ ደግሞ አጸደዋለሁ ማለት ነው ነው ዚህ ሲሊንደር ማለት እዚህ ጋራ ዶሮዋንና ያሉትን ድንቾችና ካሮቱን ማለት ነው። እዚህ ጋር በጎን ማድረግ ትችላላችሁ። እንደዚህ ይሆናል ማለት ነው። ሩዙ በጣም ነው የሚያምረው። ከዛ ከጎኑ ሰላጣ ከፈለጋችሁ ሰላጣ ማቅረብ ትችላላችሁ። ሰላጣ ዮጉርት ማቅረብ ትችላላችሁ። ካሮትና ዮጉርት ሰላጣ ማለት ነው። ቆሶ ሰላጣ አንድ ቀን ሰራላችኋለሁ። እንደዛ ሰርታችሁ ማቅረብ ትችላላችሁ። ሰላጣ ኖርማል እንደፈለጋችሁ ፈልጋች ተኛ ሰላጣ ማቅረብ ትችላላችሁ። እንዲሁም ደግሞ በረጅሙ ቆረጥ ቆረጥ ተለቅ ተለቅ ያለ ጅርጅር ሊሆን ይችላል። ሳስ ሸመንደሪ ፈለጋችሁትን

እና ወዳጆቼ ላይክ ኮሜንት ሰብስክራይብ አድርጉ፣ ሃሳብ አስተያየታችሁን ያስቀምጡልኝ። ማለት በሰብስክራይብ አድርጉ ይተውልኝ። ሰብስክራይብ አድርጉ።